ትፍ ሲልብን ፖሊሱ ተመክር ያለሁ ቀደም ቢተፋ ማትናገር ያሉኛሉ። እንደገና ደሞ ስነድ እዚህ በደፈጣ ውጃ ተደብቀን ደሞ እንደዚህ ስንሰራ ሰገራ ቢነካህ አጥንት ቢወጋህ ይውጋህ እዚያው እንጂ ምድግ አትበል ትወድቃል ብለውኛል። ብቻ የትም ቦታ በሚሄድበት ጊዜ ሰዎች ይጠቋቆሙብኛል። በብዛት ዞረው ያዩኛል። እኔ ሰዎቹን አላውቃቸውም። አሁን በይሄ ሰሞን እንኳ በ985 ማለት ነው፣ አዲስ አበባ ሄጄ ነበር። ቅድም እንዳልኩህ ልጄን ጠይቄ ነው የመጣሁት። እዚያ አንድ ለቅሶ ነበር፣ እዚያው ነው ደርሽ የመጣሁኝ። እና ታዲያ ያው እዚያ ያው እዚያ ይሉኛል እንዴ አልሰረኩ! አልቀጠፍኩ ከኔ ከሰው የተለየ ስራ አልሰራሁ እና ይሄ ሁሉ እኮ ሰው ያወጣልኝ ስም ነው። ቆምጬ አምባው የጎጃም ክፍለ ሀገር የአንድ ወረዳ ገዥ ነበሩ። ቆምጬ አስተዳዳሪ ሳሉ የአንበሳ ሥዕል አሰርተው ከግርጌው ጎጃም አንበሳ ነው የሚል ጽሑፍ አሰፈሩበት። ሕዝቡም በዚህ ተደስቶ ሲኖር ሳለ ገበሬው ግብር በጊዜ አላስገባ ብሎ አስቸገራቸው። ይሄኔ ቆምጬ ገበሬውን ሰብስበው አሁን ይህን አንበሳ ላምላ አድርገው በማለት ግዳጁን እንዲወጣ አደረጉት ይባላል። አሁን በቆምጬ ስም የሚነገሩ በርካታ ቀልዶች አሉ። ያለማጋነን ቆምጬ የዘመነ ደርግ አለቃ ገብረሃና ነበሩ። እርሳቸው ግን ይህንን ክብር በመቀዳጀታቸው ደስተኛ አይደሉም። ቆምጬ አምባው የተባለ ስም በተለይ በጎጃም የታወቀና ገናና ነው። ቆምጬ አምባው በቀድሞው የኢትዮጵያ መንግስት አስተዳደር ደርግ ከ1970ዎቹ እስከ 1983 ዓ ም በነበሩት ጊዜያት አምስት ወረዳዎችን እየተዘዋወሩ በዋና አስተዳዳሪነት መርተዋል። ምክትል የአውራጃ አስተዳዳሪም ሆነው አገልግለዋል። ታዲያ ቆምጬ የወረዳ አስተዳዳሪ ሆነው በሚሰሩበት ወቅት በሽፍትነትና በውንብድና ተጠርጥረው ጫካ የገቡ ሰዎችን በምሕረትና በይቅርታ በማስገባት፣ በማስተማር፣ በማስታረቅ፣ ለዓመታት የተወዘፈ ግብርን በማሰባሰብ፣ የመሰረተ ትምህርትን ግቡን እንዲመታ በማድረግ፣ በችግኝ ተከላና ሌሎችንም የተሰጣቸውን የመንግስት ሥራ በቅልጥፍናና በታማኝነት በመፈጸም በእጅጉ ይታወቃሉ። ቆምጬ አምባው ውልደታቸው ከእናታቸው ወይዘሮ የሹምዬ አይን ዓለምና ከፊት አውራሪ አምባው ይልማ በቀድሞ ጎጃም ክፍለ ሀገር ደብረ ማርቆስ አውራጃ ጎዛመን ወረዳ አንገታም ቀበሌ በ1941 ዓ ም አካባቢ እንደሆነ ራሳቸው ባለታሪኩ ይናገራሉ። በቤተ ክህነት ትምህርት ዳዊት፣ ጾመ ድጓ፣ ድጓና ዲቁና ተምረው በዲቁና ቤተ ክርስቲያንን አገልግለዋል። በዘመናዊ ትምህርት ደግሞ እስከ አስረኛ ክፍል ተምረዋል። የአስር ልጆች አባት ናቸው። የቆምጨ ስያሜ ቆምጫ አምባው ስማቸውን ያገኙት በአጋጣሚ ነው። አባታቸው መስፍን የሚል ስም ሰጥተዋቸው እንደነበር እና እናታቸው ደግሞ ልንገርህ ብለው ይጠሯቸው ነበር። ቆምጬ የሚለው ስያሜ ታዲያ ከየት መጣ? አቶ ቆምጫ አምባው የሚጠሩበት ስም እንዴት ወጣ? በተኩስ ኢላማ ልምምድ ወቅት ወንድሜን እንዴት ነው የሚተኮስ ብዬ ስጠይቀው አንተ ኮ መንፈሳዊ ነህ፣ ተኩስ ምን ያደርግልሃል ብሎ ከለከለኝ። እኔ ግን መሳሪያ እያሾለኩ እየወሰድኩ ኢላማ በመምታት እለማመድ ነበር። ከዛም ወንድሜ እርሱ ኮ ሲተኩስ ቆምጬ ነው፣ ቆምጦ ይጥላል ለማለት ይመስላል፣ ይለኝ ነበር። እንደ ቀልድ ስሙ እንደዚያ ወጣ። እናቴ ልንገርህ ነው የምትለኝ፣ አባቴ ደግሞ መስፍን ነው የሚለኝ። ቆምጬ የሚለው ስም ገኖ ደምቆ ቀረ። ቆምጬ አምባው ማለት ቆራጥ፣ ወሳኝ። ቆምጬ አምባውና ቀልደዋቸዋል የተባሉት ቀልዶች። ቆምጬ አምባው ሌላ የሚታወቁበት እርሳቸው ይበሉትም አይበሉትም ቀልዳቸው ነው። ቆምጬ አምባው ብለዋቸዋል ከሚባሉት ቀልዶች መካከል በአንድ እግር ኳስ ሜዳ ሃያ ሁለት ተጫዋቾች በአንድ ኳስ ሲጫወቱ አይተው እንዴት ሃያ ሁለት ሰዎች በአንድ ኳስ ይጫወታሉ ተቸግረው ይሆን በማለት ለእያንዳንዱ ኳስ ተጫዋች ኳስ ገዝተው ሰጥተዋል የሚል ነው። ሌላው ደግሞ በህዝብ ትራንስፖርት ሲጓዙ ከመኪናው በተገጠመ ራዲዮ ዜና ሲነበብ ስማቸው በዜናው ሲጠቀስ ሰሙና ሹፌሩን መኪናውን እንዲያቆመው በማዘዝ ቆምጬ አምባው ማለት እኔ ነኝ በማለት ተሳፋሪውን እንዲያውቃቸው አድርገዋል ይባላል። በስፋት የሚነገረው ደግሞ የመሰረተ ትምህርትን ውጤታማነት ፕሬዝዳንት መንግስቱ ኃይለማርያም ለመጎብኘት ወደነ ቆምጬ አምባው በሄዱበት ወቅት ቆምጬ ለሁሉም የመሰረተ ትምህርት ተማሪዎች ማንበብ የሚችለውም ሆነ የማይችለው የሚያነብም እንዲመስል ለሁሉም ጋዜጣ ያሰራጫሉ። መንጌ ጉብኝቱን ሲያደርጉ አንድ ተማሪ ጋዜጣውን ያለማስተዋል ዘቅዝቆ ይዞ ያዩታል። መንጌም ተማሪውን ለምን ጋዜጣውን ዘቅዝቀህ ያዝክ ብለው አስተካክለው ሊሰጡት ሲሉ ተማሪው አይ ቆምጬ ይቆጣሉ፣ እንደዚህ አድርገህ ያዝ ነው ያሉኝ ብሎ አጋልጦ ሰጥቷቸዋል ይባላል። ቆምጬ ተሳፍረው የሚሄዱበት መኪና ሞተር ይጠፋና መኪናው ይቆማል። ሞተር ጠፋ ሞተር ጠፋ ሲባል የሰሙት ቆምጬ ማን ነው ሞተሩን የሰረቀው? ብለው ተሳፋሪ እንዲበረበር ወይም እንዲፈተሽ አድርገዋል ይባላል። መሰረተ ትምህርት የማይማር ቡዳ ነው ብለው የአካባቢው ገበሬዎች ቡዳ እንዳይባሉ ወደ መሰረተ ትምህርት እንዲሄዱ አድርገዋልም ይባላል። ይህን መርቀው የከፈቱት ጓድ ቆምጬ አምባው የግኝ ወረዳ አስተዳዳሪ ይህና ይናገራል። ያ ሲናገረኝ አገሬ ነኝ ያለው በሌላ ቀን በአውቶቡስ ሲሄድ የነን ሲናገር እኔ ቆምጬ አምባው ብለዋል። ይሄ ውሸት ነው አላለም። ጓድ ቆምጬ አምባው በስማቸው የሚነገሩትን ጨዋታዎች በእኔ ስም የተፈጠሩ ተረቶች ይሏቸዋል። ሰውየውን በቅርበት የሚያውቁት ግን በእርሳቸው ስም የተፈጠሩት ጨዋታዎች ከፊል እውነታ እንዳላቸው ይናገራሉ። በርካታ ሰዎች ጨዋታዎቹን እያወሱ የሰውየውን ጅልነት ሊያሳዩ እንደሚፈልጉ ይታወቃል። ሆኖም ቆምጬ አምባው ነገር የገባቸው ብልጥ ነበሩ እንጂ በጭራሽ ጅል አይደሉም። ይህንን ለማሳየት እንዲቻለንም በእርሳቸው ስም ከሚነገሩ ጨዋታዎች መካከል ጥቂቶቹን እንጨምር። ጓድ ቆምጬ የዘመኑ ባለሥልጣን ቢሆንም ኮሚኒስት አልነበሩም። ከኮሚኒስቶች ጋር ሲውሉም ኮሚኒስቶች የሚተገብሯቸውን ድርጊቶች በውስጠ ወይራ መንገድ ይተርቧቸው ነበር። ለምሳሌ አንድ ጊዜ ትልቅ ስብሰባ ተደርጎ ነበር። በዘመኑ ደንብ ስብሰባ የሚያሳርገው በመፈክር በመሆኑ ለስብሰባው የተጋበዘው ቱባ ባለስልጣን በስብሰባው ማብቂያ ላይ ኢምፔሪያሊዝም ይውደም የሚል መፈክር አወረደ። ጓድ ቆምጬ የቀኝ እጃቸውን በማንሳት ይውደም አሉ። አጠገባቸው ቆሞ የነበረ ካድሬ ጓድ ቆምጬ፣ በመፈክር ጊዜ የግራ እጅጂ የሚወጣው ቢላቸው እሳቸው ወዲያው ተው በደንብ የሚያወድምልኝን እኔ የማውቀው በሚል መልስ ሰጡት ይባላል። በሌላ ጊዜ ደግሞ የጎጃም ክፍለ ሀገር ዋና አስተዳዳሪ የነበሩት ጓድ ካሳዬ አራጋው ወደ ደብረ ወርቅ ሄደው ነበር። ጓድ ካሳዬ ጉብኝታቸውን አብቅተው ሊመለሱ ሲሉ ጓድ ቆምጬ አምባው ወደ መድረኩ ወጥተው እንዲህ የሚል መፈክር አወረዱ እምዬ ማርያም ጓድ ኳሳ አራጋውን ወደ ሀገራቸው በሰላም ታግባ የጎጃም ህዝብም ታግባ እያለ ተቀበላቸው። ክርስቲያኑ ቆምጬ አምባው ህዝቡ የማያምንበትን መፈክር ለማውረድ አልፈለጉም። አንድ የአውራጃ ባለሥልጣን በቆምጬ አምባው ሥራዎች ተናዶ ኖሮ እርስዎ መሀይም ነዎት፣ የመሀይም ሥራ ነው የሚሰሩት የሚል ደብዳቤ ይጽፍላቸዋል። አይበገሬው ቆምጬ አምባውም ለሰውየው እንዲህ የሚል መልስ ጻፉለት። መሐይምስ አንተነህ በእጅህ መጽሐፍ አቅቶህ በታይፕ የምታጽፍ። አንድ ጊዜ ደግሞ አመለክፉ የደርግ ባለሥልጣን የነበሩት ኮሎኔል ዘለቀ በየነ ደብረ ወርቅን ሊጎበኙ ይመጣሉ። ጓድ ቆምጬ በወቅቱ የወረዳውን ገበሬዎች የህብረት እርሻ እያሳረሱ ነበር። ኮሎኔሉ ወደ ስፍራው የመጡት ጉቦ ፍለጋ፣ ለመሳሰሉት ልክስክስ ነገሮች እንደሆነ ገብቷቸዋል። በመሆኑም የእርሻውን ስራ ሳያቋርጡ ቀጠሉበት። ኮሎኔል ዘለቀ በሁኔታው ተናዶ እኛን አክብረህ መቀበል ሲገባህ በእርሻ ውስጥ ከገበሬዎች ጋር ትጎልታለህ እንዴ? የሚል መልእክት እንዲደርሳቸው ያደርጋሉ። ጓድ ቆምጬ አምባውም መልእክቱን ያመጣው ሰውዬ ወደ ኮሎኔሉ ተመልሶ እንዲህ የሚል መልእክት እንዲነገራቸው አደረጉ ይባላል። ጓድ ኮሎኔል፣ ሌኒን አብዮት የማያቋርጥ እንቅስቃሴ ነው ብሎ የለም እንዴ? አብዮታዊ እንቅስቃሴ ጀምሬ እንዴት ብዬ ነው የማቋርጠው? ጠላትን በዘዴ ማባረር ይሉሃል ይህ ነው። ከነዚህ ጨዋታዎች ለመረዳት እንደምትችሉት ሰውየው ጅል እየመሰሉ በረቀቀ መንገድ ጠላቶቻቸውን ይሸውዷቸው ነበር። አካሄዳቸውን በደንብ ያስተዋለ ሰው ጅል ናቸው የሚያስብል ባህሪ እንዳልነበራቸው በቀላሉ መረዳት ይችላል። ሀገሩን ያስተዳድሩት የህዝቡን ስነልቦና ልቦናና እምነት ባገናዘበ መንገድ ነው። ስቴዲየም በእበት ለቀለቁ፣ አብዮቱ ግቡን ሲመታ ለእያንዳንዳችሁ አንዳንድ ኳስ ይሰጣችኋል፣ ወዘተ እየተባሉ የሚነገሩት ቀልዶች ግን በእርሳቸው ጠላቶችና በመቀኞቻቸው የተፈጠሩ ወሬዎች በመሆናቸው እዚህ ውስጥ አንቀላቅላቸውም። በነገራችን ላይ ቆምጬ አምባው በጓድ መንግስቱ ኃይለማርያም መሸለማቸውን ታውቁ ኖሯል? ሽልማቱን እንቢ ማለታቸውንስ? አዎን። አሁን ሊቀ መንበር መንግስቱ የደብረ ወርቅ ወረዳን ጎብኝተው ሲያበቁ ባዩት ነገር በመርካታቸው ሽጉጣቸውን አውጥተው ጓድ ቆምጬን ሊሸልማቸው ይንደረደራሉ። ጓድ ቆምጬ ግን እኔ ሽጉጥ ምን ይሰራልኛል ከሽፍታ ያስፈታሁት 19 ሽጉጥ ስላለኝ እሱን አልፈልግም ይልቅ የወረዳዬ ህዝብ በውሃና በመብራት እጦት እየተቸገረ ስለሆነ መብራትና ውሃ እንዲያስገቡልን በአክብሮት እለምናለሁ፣ አላቸው። ጓድ መንግስቱም ውሃና መብራት እንዲገባላቸው ትዕዛዙን ለጠቅላይ ሚኒስትራቸው ለጓድ ፍቅረ ስላሴ ወግ ደረስ አስተላለፉ። በ60 ቀናት ውስጥ ደብረ ወርቅ የውሃና የመብራት ተጠቃሚ ሆነች። ስለ ቀልዶቹ ቆምጬ አምባው ተጠይቀው፣ ቆምጬ ግን አብዛኛውን አይቀበሉትም የተባለው ሁሉ ከእውነት የራቀ እና ሐሰት ነው ሲሉ መልሰዋል። ታዲያ ይህ ነገር እንዴት ሊፈጠር ቻለ? ስንል ጠየቅን ይላል ጸሐፊው። ቆምጬ ሲመልሱ፣ እንዴት ቆምጬ በከፍተኛ ባለሥልጣናት ዕውቅና ሊያገኝ ቻለ? አልተማረም። እኛ ዲግሪና ከዛ በላይ የተማርን ነን። ልምዳለን። የተሻለ ስልጠና እኛ አለን። ግን ቆምጬ ጎልቶ እንዴት ሊወጣ ይችላል? በሚል ቅናተኞች የሚያስወሩብኝ ነገር ነው። ሁሉንም በሚዛን የማይና በስርዓት ያደግኩ ሰው ነኝ ሲሉ ነበር የተደመጡት፣ የተባለው ሁሉን ያስተባበሉት። ያም ሆኖ በግብርና ሥራ ተሰማርቶ ከተማ ለከተማ ሲያውደለድል የሚውለውን ያሉትን ገበሬ ጠንክሮ የማያርስ ወፍራም ጠላ አይጠጣም በማለት መልእክት በማስተላለፋቸው የከተማ አውደልዳ ያሉትን አካል ወደ እርሻ እንዲገባ ማድረጋቸውንም አልሸሸጉም። የቆምጬ አምባው ትዳር በቤተ ክርስቲያን ስርዓተ ድቁና ሆነው ቢመሰረትም በወቅቱ በተነሳ የእንስሳት በሽታ በርካታ እንስሳቶቻቸው በመሞታቸው በምን እተዳደራለሁ በሚል ጭንቅ ውስጥ ይገባሉ። የመንግስት ሥራ ማፈላለግ ይጀምራሉ። በወቅቱ አንድ በመንግስት አስተዳደር ውስጥ የሚሰሩ ዘመዳቸው ጋር ይሄዱና የመንግስት ስራ የሚያገኙበትን መንገድ ያማክራሉ። በወቅቱ አስተዳደር ውስጥ እርሳቸውን የሚያስቀጥር የስራ መደብ እንደሌለ እኚህ ዘመዳቸው ይገልጹላቸዋል። ግን በማረሚያ ቤት በወታደርነት መቀጠር እንደሚችሉ ሲነግሯቸው ማመልከቻቸውን ይዘው ወደ ቦታው ይሄዳሉ። ይቀናቸውና በዚያው በደብረ ማርቆስ ማረሚያ ቤት አስተባባሪ ሆነው ይቀጠራሉ። በሂደትም የጎጃም ጠቅላይ ግዛት ማረሚያ ቤቶች የህግ አማካሪና ጉዳይ አስፈጻሚ ሆነው እንዲሰሩ ተመደቡ። በውትድርናው ዓለም እስከ አስር አለቅነት ማዕረግ ደርሰዋል። የታራሚዎችን አያያዝ በማሻሻል ውጤታማ ሥራ እንዳከናወኑም ይነገርላቸዋል። በአንድ ስብሰባ ላይ የተናገሩት ንግግር ግን የሕይወታቸውን አቅጣጫ እንደቀየረው አስር አለቃ ቆምጬ ያስታውሳሉ። አንድ ቀን በተጠራ ስብሰባ ላይ የታራሚዎች አያያዝ እንዲሻሻል፣ ማረሚያ ቤቱ በጥበቃ እንዲጠናከር ግሩም የተባለ ንግግር እንዳደረጉ ቆምጬ ይገልጻሉ። ለውጥ በእጅጉ ያስፈልጋል ሲሉም በአጽንኦት ይወተውታሉ። ይህን ንግግር ባደረጉ በሦስተኛው ቀን የጠቅላይ ግዛቱ የደህንነት ኃላፊ ወደ ቢሯቸው ይጠሯቸዋል። ቆምጬ ባለፈው ንግግሬ ምን ስህተት ፈጽሜ ይሆን እያሉ እየተጨናነቁ እየተከዙ ከባለስልጣኑ ቢሮ ይደርሳሉ። የጠበቃቸው ግን ወቀሳና እርሳቸው እንዳሰቡት ለስጋት የሚጥል ነገር አልነበረም። የወረዳ አስተዳዳሪ እንድትሆን አጭተናል የሚል ነበር የተነገራቸው። በወቅቱ ፈቃደኛ ባይሆኑም ከቤተሰቦቻቸው ጋር ሰፊና ተከታታይ ውይይት ካደረጉ በኋላ ፈቃደኛ ሆነው የቢቡኝ ወረዳ አስተዳዳሪ ሆነው እንዲሰሩ መመደባቸውን ለዶቼቬሌ ተናግረዋል። ቆምጬ ወደ ቢቡኝ ወረዳ እንደደረሱ የመጀመሪያ ሥራቸው ሽፍታንና በወንጀል የሚጠረጠሩ ጫካ የገቡ ሰዎችን በምህረት ማስገባትና የተወዘፈ ግብርን መሰብሰብ ሆነ። በዚህም ውጤታማ ሥራ በማከናወናቸው በሕዝቡና በመንግሥት ባለሥልጣናት ዘንድ ከፍተኛ እምነትና ከበሬታን አግኝተዋል። ቆምጬ በሁለት እጁ እነሴ፣ በእናርጅ እናውጋ በማቻከልና አቸፈር ወረዳዎች በዋና አስተዳዳሪነት ተመድበው ተመሳሳይ ወንጀልን የመቀነስና ግብርን የመሰብሰብ እንዲሁም የመሰረተ ትምህርት ውጤታማ በሆነ ሁኔታ ጎልማሶች እንዲማሩ አድርገዋል። ሰፊ የችግኝ ተከላ እንዲካሄድ ውጤታማ ስራም ማከናውነዋል። ስታዲየሞችና ድልድዮች እንዲሰሩ ሰፊ ስራ በማከናወን ውጤታማ ሆነዋል። እዚህ ማረሚያ ቤት የኢንዱስትሪ ክፍል የገንዘብ ክፍል ኃላፊ ሆኜ አስተክላለሁ፣ ጉድጓድ አስቆፍራለሁ፣ ውሃ የውስጥ ደህንነት፣ የእስረኞች ቁጥጥር ደህንነት ደርበ ሰራ። ኮሎኔል መንግስቱ ኃይለ ማርያም በአንድ የብሔራዊ ሸንጎ ስብሰባ ላይ እውቅና እንደሰጧቸው ቆምጬ ያስታውሳሉ። ራሳቸው ፕሬዝዳንት መንግስቱ እንደ ጓድ ቆምጬ ያለ እስከ አፍንጫው የታጠቀውን ሽፍታ በማግባባትና በማሳመን የሚያስገባና ቤተሰብ እንዳይበተን ወንጀለኞች ትምህርት ቤት እንዲገቡ በማድረግ ካልተማራችሁ ወንጀል መቀነስ አትችሉም በማለት የሀገሪቱ መንግስት የሚሰራባቸውን ህጎች ማወቅ እንዳለባቸው አስተምሯል። አስተምሮና አርቆ ወንጀለኞችን የሚያስገባ ነው ብለውኛል ሲሉ አስረድተዋል። ቆምጬ አምባው ለሰሯቸው ስራዎች በርካታ የምስጋናና የእውቅና ምስክር ወረቀቶችም ተሰጥቷቸዋል። ምስክርነቱ ቆምጬ አምባውን በቅርብ የሚያውቋቸው የደብረ ማርቆስ ከተማ ነዋሪ አቶ መሐሪ ዘውዴ፣ ቆምጬ አምባው ለህዝብ የሚሰሩ ህዝብ ህዝብ የሚወዳቸው ቆራጥና ብልህ መሪ ናቸው ሲሉ ምስክርነታቸውን ሰጥተዋል። በወንጀል የሚጠረጠሩ ሰዎችን በጥበብ በብልሃት ቄስና መለኩሴ በመያዝ በመለመን በመለመንና በማስለመን ከፍ ሲልም ታቦት ይዞ በመማለድ ተጠርጣሪ ሽፍቶች በሰላም ወደ ማህበረሰቡ እንዲገቡ ያደርጉ እንደነበርና ችግር የነበረባቸው በእርቅና በይቅርታ እንዲፈቱ ያስደርጉ እንደነበር አቶ መሐሪ ይናገራሉ። የቆምጬ አምባው ታላቁ ስልቱ ማስገደድ ሳይሆን ማስወደድ ነበር ብለዋል አቶ መሐሪ የቆምጬ አምባው መልእክትና አሁን ያሉበት ደረጃ ቆምጬ አምባው በመጨረሻም አሁን በሀገራችን በተለይም በአማራ ክልል ያለው የጸጥታ ችግር ሰላማዊ በሆነ መንገድ እንዲጠናቀቅ ጥሪ አቅርበዋል። የገደለው ልጅሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣጣ አልወጣ ከቤትሽ ነው ነገሩ ብለውታል። የወቅቱን የአማራ ክልል የጸጥታ ሁኔታ ቆምጬ አምባው ከ1970ዎቹ መጀመሪያ ጀምሮ እስከ 1980ዎቹ ዓመተ ምህረት በመንግስት ሥራ ላይ ቆይተዋል። ጡረታ ከወጡ ረዘም ላለ ጊዜ ያሳለፉ ቢሆንም በግላቸው የሕግ አማካሪ ሆነው ይሠራሉ። ቆምጬ አምባው የልማት አምባሳደር ሆነው እንዲሠሩ በአማራ ክልል መንግሥት ዕውቅና ተሰጥቷቸውም የማስተባበር ሥራ እየሠሩ እንደሆነ ነግረውናል። ይላል በአዲስ አድማስ አምድ ላይ በ2008 ዓ ም ዓለምነው መኮንንና ዮሐንስ ገብረ እግዚአብሔር በዚህ መልክ ያቀረቡት ታሪክ ላይ እንደተጠቀሰው እኛም ወደ እናንተ አደረስነው። መርጠናና መሰግንም ለይተንም አንተችም ሼልፍ ትዩብ ነን። አበቃን። ሰላም።